የአስገራሚዋን የዱር እንስሳ የማይታመን ጠቀሜታ እናያለን። ከተለያዩ ምንጮች እንደምንረዳው አንድ ሲኒ የጥሪኝ ቡና ከ30 እስከ 100 የአሜሪካን ዶላር ይሸጣል። ግማሽ ኪሎ የጥሪኝ ቡና ከ100 እስከ 600 የአሜሪካ ዶላር እንደሚቸበቸብም የሚገልጹ አሉ። የጥሪኝ ቡና ማለት ምን ማለት ነው? ከጥቂት ኪሎ ግራም የጥሪኝ ቡና ይህን የማይታመንና አጓጊ ትርፍ ማፈስ የሚያስችለው ቁልፍ ምስጢር ምን ይሆን? ሰላም ቤተሰቦች እና ተመልካቾች፣ የጥሪኝ ቡና የመሸጫ ዋጋ። አጠቃላይ የጥሪኝ ቡና በጣም ውድ ከሚባሉት መካከል የሚጠቀስ ነው። ነገር ግን ትክክለኛ ዋጋውን ለማወቅ ያስቸግራል። የዘርፉ ባለሙያዎች እንደሚያስረዱት የጥሪኝ ቡና የስፔሻሊቲ ቡና ከሚባለው በእጥፍ ዋጋ የሚሸጥ ነው። ከተለያዩ ምንጮች እንደምንረዳው አንድ ሲኒ የጥሪኝ ቡና ከ30 እስከ 100 የአሜሪካን ዶላር ያወጣል። ግማሽ ኪሎ የጥሪኝ ቡና ከአንድ መቶ እስከ ስድስት መቶ የአሜሪካን ዶላር እንደሚቸበቸበም የሚገልጹ አሉ። ከጥናቶች እንደምንረዳው ከሆነ ጥሪኝ የሚያረባ ሰው ጊዜውን ጠብቆ የበሰለ ቡና እንድትመገብ ካደረጋት ሁለት ሥራዎችን ይሠራል። እነርሱም ዝባድና እንደ ጉድ የሚጣፍጠውን ቡና ማምረት ናቸው። እንዲህም በመሆኑ ጥሪኝም ተጠቃሚ ትሆናለች፣ ገበሬውም ገቢው ከፍ ይላል። ኢትዮጵያ ሌላውን የቡና አይነት 100 ኩንታል ወደ ውጭ ሀገር ከምትልክ ይህንን ቡና ሶስት ወይንም 4 ኪሎ ብትልክ ብዙ እንደምታተርፍ የጥናት ውጤቶች ያሳያሉ። ለጥሪኝ መብት ቆመናል የሚሉ የመብት ተሟጓቾች ግን ይህች እንስሳ ለምርቷ ሲባል ታድና በአንድ አካባቢ እንዳትንቀሳቀስ በመደረግ ጥሬ ቡና እንድትበላ እየተደረገ ነው ሲሉ ይሞግታሉ። የዘርፉ ተመራማሪዎች ይህን ሀሳብ እንዲህ በማለት ይቃወማሉ። ጥሪኝ ድሮም ቢሆን ጫካ ውስጥ ቡና ትመገባለች። ስለዚህ ገበሬው ገቢው ከፍ ካለ ለጥቅሞ ሲል ጥሪኝን ይበልጥ ይንከባከባል እንጂ እንድትጎዳና ከምድረ ገጽ እንድትጠፋ አያደርግም። ጥሪኝ እንዴት ነው ቡና የምታመርተው? ጥሪኝ ቡና ማምረቷ አይገርምም። ያውም እሴት ጨምራበት እኮ ነው። እሴት ጨምሮ ማምረትን በቀላሉ ከዚች እንስሳ መማር ችያለሁ። ቡናውን እንዴት እንደምታመርት ቀጥለን እንመለከታለን። በጥርኝ ላይ ምርምር ያደረጉ ተመራማሪዎች እንደሚገልጹት ከሆነ በአጭሩ ኮፒ ሉዋክ ማለት ጥርኛ ቀይ ቡና ወይንም የበሰለ ቡና ተመግባ ግርባቡ ላይ ያለውን ፕሮቲንና ካርቦሃይድሬት ወደ ሰውነቷ ከቀላቀለች በኋላ ከገለባው ጋር የምታወጣው ቡና ነው። ጥርኛ የምትፈልገው ቡና ውስጥ ያለውን ንጥረ ነገር ብቻ ነው። የቡና ግርባብ ላይ ፕሮቲን፣ ካርቦሃይድሬት እና ስብ ይገኛሉ። ስለዚህ ኮፒ ሉዋክ ማለት ከጥሪኝ ሆድ ውስጥ የወጣ ቡና ማለት ነው። ቡናው ከሆዷ ውስጥ ሲወጣ ልክ እንደታጠበ ቡና አይነት ነው። ጥሪኝ ምን አይነት እንስሳ ናት? ጥሪኝ አጥቢ የዱር እንስሳ ናት። አንዷ ጥሪኝ በዓመት ውስጥ ሦስት ወይንም አራት ጊዜ ትወልዳለች። አንዳንዴ ደግሞ አራት ግልገሎችን ወልዳ ሁለቱን ታሳድጋለች። ጥሪኝ በባህሪዋ ስጋና አትክልቶችን ትመገባለች። ከጥንቸል ያነሱ አዋፋትንም ትመገባለች። እንቁላላቸውንም ትበላለች። የሞተ ነገር መሬት ላይ የምትተው ነገር የለም። ጥንቸልና አይት ታደናለች። ከእፅዋት ደግሞ ከቡና በተጨማሪ የዋርካ እንዲሁም የዋንዛ ፍሬዎችን ትመገባለች። ጥርኝ ሰው ትጠላለች፣ ብትለምድም ብዙም ለመቅረብ አትፈቅድም። ቤት ውስጥ ወልዳ ካሳደገች ለማዳ ትሆናለች። ሰዎች የምትያዘው ግን ከሰው ጋር ትጣላለች። ጥርኞች በማህበራዊ ኑሯቸው ግላ እንዲሁም ክልልተኛ ናቸው። እነዚህ ጥቅጥቅ ባለ ጫካ ውስጥ የሚኖሩ አጥቢ እንስሳት በአፍሪካ፣ እስያ እንዲሁም ላቲን አሜሪካ ውስጥ በስፋት ይገኛሉ። በእርግጥ ኢንዶኔዥያ ያለችዋ ጥርኝ በአካል አነስ ብትልም ኢትዮጵያ ውስጥ ያለው የጥርኝ ዝርያ ግን ግዙፍ እንደሆነ የጥናት ውጤቶች ያሳያሉ። የጥርኝ ቡና ያለቃቀም ዘዴዎች የጥሪኝ ቡና በሁለት መንገዶች ሊለቀም ይችላል። አንደኛው ይህችን ጥሪኝ ይዘናት ቤት ውስጥ ቡና እንድትመገብ ተደርጎ የምታወጣው ነው። ሌላኛው ደግሞ ቡና በሚበቅልበት አካባቢ የሚመረተው ነው። ይህች እንስሳ ቡናውን ከበላች በኋላ ሄዳ የምትሰዳዳው አንድ አካባቢ ወይንም ጉድጓድ ውስጥ ነው። ዛሬ ለምሳሌ በልታ የሆነ ቦታ ከተሰዳዳች ተመላልሳ ተመሳሳይ ቦታ ነው የምትሰዳዳው። በዚህ ምርት ላይ ትንሽ አስቸጋሪ የሚያደርገው ነገር ጫካ ከሆነ የምትጸዳዳበት ቦታ ማግኘት ሊያስቸግር ይችላል የአንድ የቤተሰብ አባላት የትም የበሉትን መጥተው በአንድ ቦታ ነው የሚጸዳዱት ይህም እንደ ድንበር ያገለግላቸዋል ኑሮአቸው ለየብቻ ስለሆነ ይህ ቦታ ለእነርሱ እንደ መገናኛ ቦታ ነው ከገበሬዎች የሰማሁት አንድ አፈ ታሪክ አለ ጥሪኞች በአንድ ቦታ ላይ አይነ ምድራቸውን አንዱን በአንዱ ላይ የሚከምሩት ክምሩ ወደ ላይ ከፍ ብሎ ወደ ፈጣሪ እንዲያቀርባቸው በማሰብ ነው ይላሉ የጥሪኝ ቡና ከሌላው የቡና አይነት የሚለይበት ምክንያት እንደ ምርምር ውጤቶች ከሆነ ፕሮቲን ከውስጥ ወጥቶ ያለቀለት ቡና ጣዕሙ የተለየ ነው። እንደ ጉድ ይጣፍጣል። ቡናው ሆዳ ውስጥ ሲቆይ የተለያዩ እንዛይሞች ውስጥ ተዋህዶ ፕሮቲኑ ተሰባብሮ ይወጣል። ፕሮቲን ግርባቡ ውስጥ እና የቡናው ፍሬ ውስጥ ይገኛል። ከቡና ውስጥ ፕሮቲን የሚያወጣ ፋብሪካ በዚህ ዓለም የለም። ታዋቂ የቡና ኩባንያዎች፣ ለምሳሌ ስታርባክስም ቢሆን ይህን ማድረግ አልቻለም። በዚህም ምክንያት ነው ይችን እንስሳ ለማድነቅ የምንገደደው። ሆዷ ውስጥ ያለውና የምታመነጨው ንጥነ ነገር እንደዚሁም የተለያዩ የዱር ምግቦችን ስለምትመገብ ከእነዚህ በምታመነጨው ኬሚካል ፕሮቲኑን በማብላላት ፕሮቲኑ ከቡና ውስጥ እንዲወጣ ታደርጋለች። ፕሮቲኑ የወጣለት ቡና ደግሞ እንደ ጉድ ይጣፍጣል። የቡና ደረጃ በምን ይለካል ከተባለ ቡና ውስጥ ባለው የፕሮቲን መጠን ነው። ፕሮቲን የሌለው ቡና ጣዕሙ በጣም ከፍተኛ ነው። ኢትዮጵያ ውስጥ የጥሪኝ ቡና ምን ያክል ይታወቃል? ጥሪኝ ባለችበትና ትላልቅ ደኖች በሚገኙበት አካባቢ ይህ ምርት በስፋት ይገኛል። በዓለም አቀፍ ደረጃ የጥሪኝ ቡናን በብዛት በማምረት ኢንዶኔዥያ፣ ኮሎምቢያ እና ኮስታሪካ ቀዳሚ ናቸው። በእነዚህ ሀገራት ከዘርፉ ለመጠቀም እንዲቻል የዘርፉ የሚመለከታቸው አካላት መንግስትን ጨምሮ ከፍተኛ ድጋፍ ያደርጋሉ። የሚመረተው ምርት አነስተኛ ቢሆንም በምዕራብና በደቡብ ምዕራብ ኢትዮጵያም ግዙፍ ደኖችና ጥሪኝ በሚገኙበት ስፍራ ይህ ምርት ይታወቃል። የመንግሥት ድጋፍ ማነስና የገበያ ችግር ቢኖርም፣ ለምሳሌ በኢሉ አባቦራ፣ በሸካ በከፋና በጂማ ይህንን ቡና የሚያመርቱ ገበሬዎች መኖራቸውን ባለሙያዎች ይገልጻሉ። የግንዛቤ ክፍተት በሁሉም ደረጃ እንዳለ መገንዘብ ይቻላል። በጥቅሉ በኢትዮጵያ የጥሪኝ ቡና አይታወቅም ብንል የተሻለ ይመስለኛል። ጥሪኝ የምታመርተው ቡና በተለመደው መንገድ ገበሬው ቡናውን ለቅሞ አድርቆ አጥቦ አፍልቶ ከሚጠጣው የተለየ ነው። እንዲሁ የቡና ሱሰኛ የሆነና አነስተኛ ገቢ ያለው መንገድ ዳር ቁጭ ብሎ የሚጠጣው አሊያም ቤቱ አጭሶ አጫጭሶ የሚያፈላው ቡናም አይደለም። የጥሪኝ ቡና ደረጃው ከፍ ያለ ዋጋ ውድ ጥም መቁረጫ ብቻ ሳይሆን ደረጃ መለያ የሆነ የቡና አይነት ነው። ይህ ቡና በትላልቅ የዓለማችን ሆቴሎች ውስጥ በከፍተኛ ገንዘብ ይሸጣል። የእንስሳት መብት ተቆርቋሪዎች ግን ጥርኝን በመያዝ በመንከባከቢያ ቤት ውስጥ በማስቀመጥ እንስሳቱን ለቡናው ማምረቻነት መጠቀም በእንስሳቱ ቀጣይነት ላይ አሉታዊ ተጽዕኖ አለው ይላሉ። ለዚህም ነው ሽንጣቸውን ገትረው በሕግ አምላክ እያሉ የሚከራከሩት። ጥርኝ የምታመርተው ቡና በእንግሊዝኛ ኮፒ ሉዋክ ወይንም ደግሞ ሲቬት ኮፊ ይባላል። ጥሪኝ በአብዛኛው ኢትዮጵያ ውስጥ በማምረት የምትታወቀው ዝባድ ነው። ዝባድ ደግሞ ሽቶ ለማምረት የሚያገለግል ግብአት ነው። ከረጅም ጊዜ አንስቶ ኢትዮጵያ ዝባድን ለውጭ ገበያ በማቅረብ ስሟን ብትጠቅልም የጥሪኝን ቡና በማምረትና በመላግን እንዳልተሳካላት ባለሙያዎች ይናገራሉ። የጥሪኝ ልማት ላይ በመሰማራት ይበልጥ ውጤታማ ለመሆን ከሚያስፈልጉ ቅድመ ሁኔታዎች መካከል በጥቂቱ፣ አንደኛ፣ ከመንግስት የሥራ ፈቃድ ማግኘት፣ ሁለተኛ፣ ለሥራው የሚያስፈልጉ ቅድመ ዝግጅቶችን ማድረግ፣ ለምሳሌ መጠለያ ማዘጋጀት፣ ሦስተኛ፣ ምን ዓይነት እንክብካቤ እንደሚያስፈልጋቸው ለይቶ ማወቅ። ከቪዲዮ ጠቃሚ እውቀት እንዳገኙና እንደሚጠቀሙበት አስባለሁ። ሰብስክራይብ ላይክና ሼር ማድረግ እንዳይረሳ። አብረን ስለቆየን፣ አመሰግናለሁ።